አይነ ብርሃኑ ማማዬ፣ እግዚአብሔር ይስጠል። ምን አልሽ? እግዚአብሔር ይስጠልኝ። አሜን። ላንቺ ሚስጥሽ ምንድን ነው? የሚሰጠኝ አንድ ዙር እንዳደረገ ከዛ በኋላ እንዲ ስትታይ ሞዴል አርሶ አደር ነው የምትመስለው። የኢትዮጵያ ወጣት የሚቅምበት አምስት ምክንያቶች፣ ተመልካቾቻችን። ቻንድራሱ ነው። ምግብ አልበላ ብሎኛል ካለሽ እየበላ ነው ማለት ነው። ቁሚ እና ተንቀሳቀሺ። ስለአይነ ብርሃን አባዬ አራኔ ሴት ነኝ። ውይ እኔ ነገር ስለአይነ ብርሃን ማዬ አራኔ ገና ልጅ ነኝ። የኔ እናት ይቅር በኝ። እሺ እግዚአብሔር ይስጠልን። አሜን። ላንቺ ሚስትሽ ምንድን ነው የሚሰጠኝ? ትልቁ ነው ይሻላ። ተመልካቾቻችን ቻንድራሱ ነው ብዙ ጊዜ የሚጠይቀኝ ሰው እሱን ነው እኔ ነበረም። ፊቴን ያውቁታል። ከእሱ በፊት መለከት የሚል ድራማ ነበረ እና ቃና ከመግባቴ በፊት ነበር የጀመርኩት እሱን ድራማ። በጣም ትንሽ ፓርት ነበረ እሱ ድራማ ላይ ያለኝ፣ ግን ፊቴን ያውቁታል። አብዛኞቹ ሰዎች ያውቁታል በመለከት ሳወራ ያውቁኛል፣ ምናምን ሁሌ ቻንድራስ ቻንድራን ጥሪው ቻንድራ እና ሁሉም ሰው ቻንድራስ ነው የምባለውና፣ ስላዩክ ደስ ብለ እኔ ስለተገናኘን በጣም ደስ ብሎኛል። በነገሮች ላይ እንትን አይለውም ሰው ኤክስፔክት አያደረገውም እኛ መሆናችንን የሆነ የመጀመሪያ ስንጀምር አካባቢ ታሳውሻለ ዱባይ ናቸው ያሉት ምናምን በጣም ሌላ ሌላ ነዘር ሌላ ሌቭል ላይ ነበረ። በጣም የዛ የዛ ሰሞኑም መነጋገሪያ መነጋገሪያ ምናምን ነበረ። አንዴ ድሬቲዩብ ፖስት ያደረገው ነገር ነበረ ድሬቲዩብ ቢሆን ምናምን እንደዚህ ባያቸው ደስ ይለኛል አይነት ነገር ደግሞ ስትሪክት ነው እኛ በጣም ስትሪክት ነው። አንዴ የሆነ የሆኑ ሰው ኢንኬዝ አስተውሰሽ ከሆነ ምናምን አላውቅም የሆነ ትላንት ማታ መብራት ጠፍቶ ምናምን ነገር አላየም ነበር እና ቀጥ ብሎ ኦፊስ መጥቶ ነበር። ኦፊስ መጥቶ ምንድነው የተፈጠረው ምናምን ምናምን ነገር አሳዩ ብሎ ወይታ ወይ ሰርቨር ላይ አሳዩት ይሆን ምናምን እንደዛ ሆኖ ያለፈ ታሪክ አስታውሳለሁኝ። ማስታውሰው ከማርች እንዲህ ስትታይ ሞዴል አርሶ አደር ነው ምትመስለው ራፐር ቤት ራይ

ይሄ ጫማ እንደው ልጠይቅ ነበር፣ ሳየው ትልቅ ነው። የተለየ ምክንያት አለ? ሁሉ ጊዜ ፈታ ብሎ ማድረግ ያለበት ፈታ ማለት አለ ሳይሆን ግን ውስጥ ሁለት የምትራመድ ይመስላል። ፈታ ሲል እርምጃ ቅደም ይላል። በቃ ትክክለኛ የቦሌ ሰው። ዋው! እስካሁን እኮ ስፈልግ ነበር እንደዚህ። በጣም ነው ደስ የሚለው። በቃ ወደ ጥያቄ ልግባ። ወደ ጥያቄ ስገባ እዚህ አትላስ ጋር የአራዶች መገኛ የተባለ ጠጅ ቤት ነበር። መቼ ሲያው ታውቀዋለና ስለ እሱ እስኪያጫውታል። አትላስ ጎጃም በረንዳ ነበረ። አትላስ ጎጃም በረንዳ፣ አይ በቃ ሂድ በቃ ወደ ጎጃም በረንዳ። ፍሪስታይል ራፕ ማድረግ ደስ ይለኛል

እኔ በደንብ ነው የምበለው፣ ከከፍልኛል እንጃ። እኔ ፍቅር ይዘኛል፣ ከሱ ጋር ብዙ ጊዜ ማሳለፍ ፈልጋለሁ። እኔ ስልክ ማውራት አበዛል። እኔ ደግሞ በጣም ነው የምቀብጠው። መደማመጥ ሲያቅታቸው፣ በሁለቱም ወገን ብዙ ጓደኞች ሲኖሩ ሶስተኛ ወገን ሲገባበት፣ የሴቷ ፍቅር ሲበዛ፣ ፈጣሪ ሳይፈቅደው ሲቀር፣ የሃይማኖት ልዩነት፣ ነገሮች ሲፈጣጥኑ፣ አይሆን ኋላ ቀር የሆነ አስተሳሰብን ስለሚያራምድ፣ ስለነገር ስለማያስብ፣ ውሸታም ስለሆነ የስራ ፍቅር ስለሌለው ኃላፊነት አይሰማም። ፖሊንግ ሊስቶች በሙሉ ሴቶች ናቸው። ስፖርት ሲሰራ በጥፋቴ ቅርታ አስጠይቀኝ ሲታዘዘኝ፣ ምንም ነገር ሲያደርግ ደስ አይለኝም። እድርና እቁብ ሲኖረው

ኧረ፣ ባለፈው አይደል እንዴ የከፈልኩት። ስምና ስልክ ቁጥር እንገረኝ። ካንተ ጋር ልምጭ ምጭ አልፈልግም። ጠብቄ እኮ ነው። ተለማምጬ እንድትከፍል ትፈልጋለህ? እለምኛለሁ? እሺ፣ ይቅርታ። አልፈልግም። ግባና ስንት ብር ይዘህ ነው? እሺ ስንት ነው የሚከፈለው? ሳሳሽግልኝ 9500 ብር ነው ቤት እንደምልህ። እኔማ 9500 አልከፍልም። አትከፍልም

ባንቺ መቼም ተስፋ አልቆርጥም ካለ የአርሰናል ደጋፊ ነው ማለት ነው። የፈለግሽን ዘጅ ካለሽ ከሻይ እንዳታች ማለት ነው። ስትደውይ አላየሁትም ማለት ማንሳት አልፈለገም ማለት ነው። እና እቤኝ እንጂ መጣለው ካለሽ መጥቷል ማለት አያስፈልጉም። ካላንቺ ህይወት የለኝም ማለት ብትኖሪም ባትኖሪም ግድ አይሰጠኝም። ከተመቸኝ እንገናኛለን ካልኩ አንገናኝም ማለት ነው። ደብሮኛል ከቤት አልወጣም ካልኩክ መተኩሰደኝ እያልኩክ ነው። እንዴት ማረጅ ሻቢ ካማከርኩ ወስን ድ እያልኩ ነው። ደውለህልኝ ካልኩክ ለማውራት አልተመቸኝም ማለት ነው። አሞኛል ካልኩክ ተንከባከበኝ ማለት ነው። ብሎክ ካደረግኩ ሌሎች ነገሮችን ፈልገ እንድታገኘኝ ነው ማለት ነው። አምስት ደቂቃ ደርሻለሁ ካልኩ አንድ ሰዓት ጠብቀኝ ያልኩ የኢትዮጵያ ወጣት ሚቅምበት አምስት ምክንያቶች አንድኛ ለችግሩ እና ጭንቀቱ መፍትሄ ለመፈለግ ሲመረቅ ነው መፍትሄ የሚያገኘው። ሁለትኛ ከሰዎች ጋር ጊዜ ለማሳለፍ ለጨዋታው ድምቀት። ሦስትኛ መዋያ ሲያጣ የሄድበት ግራ ሲገባው ወደ አረንጓዴ ልማት ይቀላቀላል። አራትኛ ከጓደኛው ጋር ለመመሳሰል ጓደኛውን አይቶ ጀመረ፣ ጭራሽ የባሰበት ሆኖ ቀረ። አምስተኛ ለማጥናት ብሎ ጀመረ። አሁን ትምህርቱን ትቶ በበለቼ ማስተርሱን ይዘዋል። ለማንኛውም ፎሎ እያረጋችሁ ሀገራችንን በአረንጓዴ ልማት እናልማ። ቁሚ፣ እንዳትንቀሳቀሺ ምን ማለት ነው? ሰላም። እንደምታይኝ እዚህ ጋር ጥቁር ለብሻለሁ። እንዲህ ጥቁር ለብሼ እየሄድኩ ያለሁት ሚስቴ ጥላይን ስለጠፋች ሀዘን ላይ ነኝ ስለዚህ ከዛ ጋር አየሁሽ፣ ተመቸሽኝ። የሚስቴን ቦታ እንድትተኪል እንፈልጋለሁ። አባቱን እንተዋወቀኝ፣ ስለ መተዋወቅ እዚህ ጋር አላወሩም። ገብቶሻል? የሚስቴን ቦታ ተኪልኝ ማለት ላይክ አግቢኝ እያልኩሽ ነው። አለቀ፣ ሌላ ወሬ አልፈልገም። ገባሽ? ስለዚህ ከዛሬ በኋላ የኔ ሚስት ነሽ። አለቀ፣ ሌላ ወሬ አልፈልገም። ገብቶሻል? እኔ ነገር ከወሰንኩ ወሰንኩ ነው። ከዛሬ በኋላ የ80 ሚስቴ ነሽ፣ አግብቼሻለሁ። ስጦታይን ተቀበይ፣ ተቀበይኝ። ይዩ ለመጀመሪያ ሚስቴ ይሄን ነበር ስጦታ የሰጠኋት። ያው ለአንቺም ተመሳሳይ ስጦታ ነው። ከዛሬ በኋላ ሚስቴ ነሽ። ሮዝ ሞዴስ ይለያል።